ሰላም ውድ ተመልካቾቼ፣ ዛሬም ከፍሬ ዓለም ሽባባው ጋር ነን። የአገር ባለውለታ የሆነችው ፍሬ ዓለም ሽባባው ብዙ አስገራሚ ታሪኮች አሏት። ጥቂቱን በተከታታይ እያሰማናችሁ ነው። የኔ ደማቅ ሰዎች፣ ይቀጥላል። የእኔ ደማቅ ሰዎች፣ ምን ልታዘዝ? እዚህ ሆቴል አሳማ ትታዘዛላችሁ እንዴ? ለማንም ቢሆን እንታዘዛለን። ምን ይምጣሉ ጌታዬ? አዎ ኮስፒ ነው ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ ኮስፒ የብረት መዝጊያዎችን ይዞ ቀረበ። በፓስኮድ በአሻራና በቁልፍ የሚከፈቱ ድምፅ የማያስተላልፉ እሳትን ለረጅም ሰዓት የሚቋቋሙ እርጥበት የማያበላሻቸውና በላቀ የቴክኖሎጂ የፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ። ስራ እንዲፈልጉልን ነበር። ጋሽ ኮስፒ ብረት በሮች ከሚድሮክ ኢንቨስትመንት ግሩፕ። መልካም አዲስ ዓመት! ሶስት። ድንገተኛው የስልክ ጥሪ። ፍሬ ዓለም ሽባባውን ላለፉት 12 ዓመታት በቅርብ አውቃታለሁ። ኢትዮጵያን በጥልቀትና በስፋት ለመረዳት ስፈልግ ከማገኛቸው የሀገራችን ታላላቅ ሰዎች አንዷ ፍሬ ዓለም ሽባባው ነች። ከዛሬ 12 ዓመት በፊት ባዶ ምሳቃ እያያዙ ትምህርት ቤት ስለሚውሉ ሕፃናት ስትነግረኝ እምባዬን መቆጣጠር አልቻልኩም። እምባዬ ከዐይኔ አልፎ በብዕሬ በኩል ይወርድ ጀመር ዐሥራ ሁለት ገጽ ሙሉ አለቀስኩ። ያም ለቅሶዬ ብዙም ሳይቆይ በዩቲዩብ ላይ ተለቋል። ከዚያ ለቅሶ ላይ የተቀነጨቡ ሰባት ስንኝ እምባዎቼን ላካፍላችሁ እንዲህ በማለት ከዩኒፎርም በታች በረሃብ የተቆሉ ሌሎች ሕፃናቶች ተማሪ የሚባሉ ትናንትና ምሳ ዛሬ ቁርስ ያልበሉ ባዶውን ምሳ ዕቃ እንዳንጠለጠሉ ለዜግነት ክብር ይሰበሰባሉ ሰፊ ግለኝነት እንዳልታየ ሁሉ ታየ ሕዝባዊነት ብለው ያዜማሉ። ፍሬዓለም እንደሚገባ ካልተዘመረላቸው እውነተኛ ኢትዮጵያውያን አንዷ ነች። በወገኖቿ ላይ የሚደርስን ማንኛውም ዐይነት ግፍና መከራ አይመለከተኝም፣ አያገባኝም ብላ አታውቅምና። አንድ ቀንም እንዲሁ እቤቷ ቁጭ ብለን ስንጨዋወት ሌላ አስገራሚና አሳዛኝ ታሪክ ነገረችኝ። ታዲያ ያንን ትውስታዋን የጀመረችልኝ ትንሽ በመደነጋገር ነበር። እኔ የአውሮፓና የኢትዮጵያ አቆጣጠር እየተማታብኝ ዓመተ ምሕረት ላይ ይሳሳታለሁ። ወቅቱ ግን የጠቅላይ ሚኒስትር መለስ የመጨረሻ አስተዳደር ዘመን አካባቢ ነው። በዚያን ወቅት የኢትዮጵያ ስኩል ሜል ኢኒሽቲቭን መስርቼ እንቅስቃሴ ጀምረናል። በተለያዩ ትምህርት ቤቶች ወተትና ዳቦ ለልጆች የመስጠታችን ወሬ በየሚዲያው ተወርተዋል። በዚህ ሥራ ላይ ያለው አንድ ስልክ ተደወለልኝ። ደዋዩ ዶክተር ገሌ ይባላለው። ከአለታ ወንዶ ነው የምደውልልሽ አለኝ። በደቡብ ክልል አለታ ወንዶ አካባቢ ከሚገኝ አንድ ኤንጂኦ ውስጥ እንደሚሰራም ነገረኝ። ከዚያም ማን ስልኬን እንደሰጠው ሲነግረኝ አመንኩት። ማመን ያቃተኝ የነገረኝን ነገር ነው። እርግጠኛ ነህ ይሄ ሁሉ ደርሷል? አልኩት የደረሰውን ነገር ራስሽ መጥተሽ ካላየሽ በቃላት ልገልጽልሽ አልችልም አለኝ። እንደ ዛሬ በስልክ አውርቼው እንደ ነገ በሌሊት ተነስቼ ወደ ስፍራው ጉዞ ጀመርኩ። አብረውኝ የኔ ቢሮ ባለሙያዎች ነበሩ። ስፍራው ከአዋሳ ትንሽ ራቅ ይላል። አዋሳን አልፈን አለታ ወንዶ ደረስን። ያ የደወለልኝ ሰው እዚያው ከተማ ጋር ጠብቆን ይዞን ሄደ። ሕዝቡ በሙሉ በረሃብ ተጎድቷል። ሁሉም ቡና አምራቾች ናቸው። ለእርዳታ ይመቻል ብለው የሆነ ቤተ ክርስቲያን የሚመስል ቦታ ላይ ሰብስበዋቸዋል። የእናቶቹ ጉዳት እጅግ አስከፊ ነው። ያገኙትን ሁሉ ለልጆቻቸው እየሰጡ እነሱ ከፍተኛ ረሃብ ላይ ወድቀዋል። ልታናገራቸው ስትሞክር ራሱ አንድ ቃል ማውጣት እስኪያቅታቸው ተጎድተዋል። ሕፃናቱ ያሉበት ሁናቴም ለማየት ያሰቅቃል። የስድስት ዓመት ልጅ መራመድ አይችልም። የዘጠኝ ዓመት ልጅ ቁም ብትለው ራሱን ችሎ አይቆምም፣ ሰው ነው ብድግ እያደረገ የሚያቆመው። ፍሬዓለም ይህን ስትነግረኝ ሕፃናቱ ምን ያህል ይሆናሉ ስልጠየኳት ወደ አራት መቶ ይሆናሉ። ሁሉም ሕፃናት በዚያ ስፍራ አልነበሩ። አብዛኞቹ ሕፃናት ሆስፒታል ገብተው ግሉኮስ ተቀጥሎላቸዋል። ምክንያቱም ኳሻኮር ላይ ደርሰዋል። ኳሻኮር ረሃብ የመጨረሻ ደረጃ ላይ ሲደርስ የሚፈጠር ነው ያኔ ሆዳቸው ይወጠራል። ሆስፒታል የገቡት ሕፃናት እዚያ ደረጃ የደረሱ ናቸው። ይሄ ሁሉ የሆነው ታመው አይደለም በረሃብ ምክንያት ነው። እና ይህን ሁሉ ካየን በኋላ እኔም አብረውኝ የመጡ ባለሙያዎችም በጣም ተረበሽን። የምንይዘው የምንጨብጠው ነገር ጠፋን። በበኩሌ ያንን በፊልም ያየሁትን በሰባ ሰባት የነበረውን የድርቅ ዐይነት ነው ያስታወሰኝ። ዐይኔን ማመን አቃተኝ። ይሄ ሁሉ ችግር እንዴት ሊፈጠር ቻለ ስል ቡና አምራቾች ነበሩ። በዚህ አመት ቡናው አላፈራም፣ አንድ ዓመት ሙሉ ምንም ገቢ አልነበራቸውም። በዚህ ምክንያት ረሃብ ገብቶ ነው አሉኝ። እንዴት ይሄ ሁሉ አደጋ እስኪደርስ ዝም ተባለ? የሚመለከተው አካል የለም እንዴ? ስል ተናግረን ነበር፣ ግን መልስ አልመጣልንም አሉ። ከዚህ ሌላ ብዙ ብዙ በየጫካው የወደቁም አሉ። ሩቅ ስለሆነ መምጣት አልቻሉም ብለው የቦታውን ስም ሁሉ ነገሩን። ይህን ከሰማን በኋላ የምንችለውን ያክል ተሯሯጥን። በተለይ ሕፃናቱን ለመታደግ ከአቅራቢያ አካባቢዎች ላሞች ገዝተን ወተት እንዲያገኙ አደረግን። ፍራሽ ገዛን። በጣም የደከሙትን፣ ሊሞቱ የሚያጣጥሩትን ልጆች ወደ ሆነ ቤት እየመጡ ወተት እንዲጠጡ አደረግን። የአስቸኳይ ጊዜ የሕፃናት ምግቦችም አስመጣን። ለትልልቆቹ ግን ምንም ማድረግ አልቻልንም። ለትልልቆቹ የሚሆን ነገር አልነበረንም። ስለዚህ ብሔራዊ አደጋ መከላከልና ዝግጁነት ኮሚሽን ደወልኩ። የኃላፊውን ስልክ ሰጡኝ። ደወልኩና ዋናውን ኮሚሽነሩን አገኘሁት። በጣም ይቅርታ አጉል ሰዓትን የደወልኩልህ ስለው ምን ተፈጠረ አለኝ። ዓለታ ወንዶ ላይ ያየሁትን በሙሉ ነገርኩት። ልጆቹ እየተጎዱ ነው፣ ቶሎ ካልደረሳችሁላቸው እነኚህ ሁሉ ሕፃናት መርገፋቸው ነው፣ ሊሞቱ ነው አልኩት። በየጫካው የወደቁትን ጭምር ዘርዝሬ ነገርኩት። በጣም ጫካ ስለሆነ ወደ እነሱ መግባት እንዳልቻልን ሁሉ ገለጽኩለት። በኋላ እንደ ሰማሁት ሰውየው ራሱ የዚያ አካባቢ ሰው ነው፣ አካባቢውን በደንብ ያውቀዋል። ቀበሌውን ጠየቀኝ፣ ነገርኩት። በቃ ነገውን ጠዋት ባለሙያዎችን እልካለሁ፣ በጣም ነው የማመሰግነው አለኝ። ከዚያ በኋላ የሆነውን አሳዛኝና አስገራሚ ነገር ጥቂት ፋታ ከወሰደን በኋላ ታጫውተናለች ፍሬ ዓለም ሽባባው። ክሬም የልጆቹ ጉጉ፣ እርሶም ቀመስ ያድጉ። ሪል በቸኮላት አይገልጸውም ቃላት፣ በማንጎ ቫኒላ ጣፈጡ፣ ሌላ በስትሮቤሪ ቀኖን አሳማ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው፣ ለፍቅረኛም የሚሰጡ የፍቅር ቋንቋ ነው። ሪል አይስ ክሬም የመጪው ዘመን ጣ ይወዱታል በጣም ፈጣኑ እርዳታ። ፍሬያለም አሳዛኙንና አስገራሚውን ትውስታዋን ቀጠለች። እንግዲህ ኮሚሽነሩ በደረሰው ነገር እጅግ በጣም መደንገጡንና ማዘኑን ከንግግሩ ተረድቻለሁ። እኔም በማግስቱ የሚልካቸውን ባለሙያዎች ለተጎጂው ሕዝብ የሚያከፋፍሉትን እርዳታ ሳላይ አልሄድም ብዬ እዚያው አደርኩ። በሌሊት ይመጣሉ የተባሉት ባለሙያዎች እንደተባለው ማልደው መጡ ተባለ። ከአዲስ አበባ ይዣቸው የመጣሁት ባለሙያዎች በጣም ደንግጠው ነገሩኝ። ኧረ ምንም ነገር አልያዙም፣ ባዶ እጃቸውን እኮ ነው የመጡት አሉኝ። ለካ እነሱ መረጃ ወስደው ዳታ ሰብስበው ምን ያህል ምግብ ያስፈልጋል የሚለውን አጥንተው ለመመለስ ነው የመጡት። ከዚያ ደግሞ ምግቡ ከየት ነው የሚመጣው የሚለውን ያጠናሉ የጨረታ ፕሮሰስ ሁሉ እንዳለው ያወቅኩት በኋላ ነው እኛ በጣም አዘንን ለጥናት የመጡት ባለሙያዎች ግን ለምን እንደከፋን ሊገባቸው አልቻለም እነርሱ የሚያውቁት ተደርጎ በማይታወቅ ታሪካዊ ፍጥነት መምጣታቸውን ነው አደጋው በተሰማ ማግስት ማልደው መድረሳቸው ለጉዳዩ የሰጡትን ከፍተኛ ትኩረት እንደሚያመለክት ነው የሚያስቡት አለቃቸው በዚህ አይነት ፍጥነት አዟቸው እንደማያውቅና ይሄ ትልቅ መርታ መሆኑን ነው የሚነግሩኝ ለእኛ ደግሞ ይህ ይሆናል ብለን የማንጠብቀው ነገር ነው። ሰው የሞተ ነው እየተባለ በምንም ተአምር፣ እስቲ ልየው፣ እስቲ ላጥናው ተብሎ ባዶ እጅ አይመጣም። ያውም ሕፃናት እያለቁ ነው ብለናቸው። ብላ ተከዘች ፍሬአለም። ይህን ስትነግረኝ አንቺ ብቶኝ ምን ታደርጊ ነበር አልኳት። እንደዚህ አይነት ሪፖርት በጣም ከታመነ ምንጭ ከደረሰ ችግሩን ለማስታገሻ አንድ አይሱዙ ብስኩት አንድ አይሱዙ ወተት አምጥተ ጥናትን ትጀምራለህ። እንደዚያ ስታደርግ ጥናትን እስክትጨርስ ሰው አይሞትም ማለት ነው። የሆነ ሆኖ የፕሮሰሱን ጉዳይ ባዶ እጃቸውን ከመጡት የኮሚሽን መሥሪያ ቤቱ ሠራተኞች ከተረዳው በኋላ ስጋት ገባኝ። ይሄ ነገር ብዙ ጊዜ ሊወስድ ይሆን እንዴ ብዬ ለኮሚሽነሩ ደወልኩለት። ሥልጣኑ ያንተ ነው፣ ጥናቱ እስኪካሄድ ለምን አንድ መኪና ምግብ አትልክም? አልኩት። አረ ምንም ችግር የለም አሰራሩ እንደዛ ስለሆነ ነው። እጅግ በፈጠነው ናቴ እርዳታውንም አከታትለን እንልቃለን አለኝ። ስለዚህ ከገዛናቸው ናቸው ላሞች ጋር የተውናቸውን ባለሙያዎች አደራ እንግዲህ እርዳታው እስኪደርስ ልጆቹን አድኑ ብዬ ወደ አዲስ አበባ ተመለስኩ። ኮሚሽነሩ እንደዚህ ያለ ተስፋ ከሰጠኝ ከሶስት ሳምንት በኋላ ስልኬ ጮኸ። እየነዳው ነበር። ኮሚሽነሩ ነው። ሃሎ ስለው ወይዘሮ ፍሬ እንዴት ዋልሽ? እንግዲህ ቃል እንደገባሁልሽ በእኛ የአሰራር ታሪክ ውስጥ ሆኖ በማያውቅ ፍጥነት እርዳታውን አደርሰንላቸዋል አለኝ። ምን ያህል ጊዜ ፈጀባችሁ ስለው በሦስት ሳምንት ውስጥ አደርሰንላቸዋል፣ በዚህ ፍጥነት እርዳታ ስናደርስ የመጀመሪያችን ነው አለኝ። እናም በእሱ ቤት ይህን ሰምቼ እንዳመሰግነው ኖሯል የደወለልኝ። መኪናዬን አቆምኩና በጣም ነው የማዝነው አልኩት። መስሪያ ቤትህ እጅግ አስቸኳይ ለሆኑ የአደጋ ጥሪዎች ፈጣን ምላሽ ለመስጠት የተዘጋጀ አይደለም። የእናንተ ተቋም ዋና ዓላማ እኮ የሰው ሕይወት ማትረፍ ነበር። እንደዚህ ከሆነ አሰራራችሁ መስሪያ ቤቱ ፍተሻ ይፈልጋል አልኩት። ከዚህ በላይ ለመሄድ አሰራሩ ያስቸግረናል አለኝ። ፍሬአለም ይህን ስትነግረኝ፣ ለመሆኑ አሰራሩ ምንድን ነው የሚለው ስል ጠየቅኳት። እነርሱ አሰራር ላይ ቆመን ጉዳዩን ካየነውማ ሦስት ሳምንት ሙሉ ያለ እረፍት ሲተጉን የከረሙት ምን ሲያረጉ ስል ጠየቅኳት በመገረም። መጀመሪያ ቅድም እንዳልኩ ማለዳ መጥተው መረጃዎች ወስደዋል፣ ዳታዎች ሰብስበዋል፣ ምን ያህል ተጎጂ እንዳለ አረጋግጠዋል። ከዚያስ? አልኳት በጉጉት። ከዚያ ወደ መጡበት ተመልሰው ለዚህ ሁሉ ተጎጂ ምን ያህል ምግብ እንደሚያስፈልግ ያጠናሉ። ከዚያስ? ከዚያ ምግቡ ከየት ነው የሚመጣው በሚለው ጉዳይ ላይ ሌላ ጥናት ይካሄዳል። ከዚያስ ከዚያ የእህል ግዢ ጨረታ ይወጣል እሺ ከዚያስ ከዚያ ጨረታውን ካሸነፈው አካል እህሉን ይገዛሉ እሺ ከዚያስ ከዚያ ቀጥሎ ደግሞ የመጓጓዣ መኪና ጨረታ አለ ከዚያ በኋላ ነው እህሉ ወደ ስፍራው የሚደርሰው ስል ጠየቅኳት ቆይ ጨረታውን ካሸነፉ በኋላ ገና በጀት ይጠየቃል ፋይናንስ ሚኒስቴር ዝርዝሩን አይቶ መፍቀድ አለበት እዚያ ደርሶ በጀቱ ሲፈቀድ ነው ወደ ሥራ የሚገባው። ይህን ሁሉ የሰማሽው ከኮሚሽነር መሥሪያ ቤቱ ነው? አዎን። ይሄ ሁሉ ሂደት ሙስናን ለመከላከል ነው። በዚህ አይነት ሂደት ሙስናን አናስቀርም፣ እንዲያውም በተሻለ ውናቴ ለገንዘብ ምዝመራ ያጋልጣል። ዞሮ ዞሮ ኮሚሽነር መሥሪያ ቤቱ ምንም ጥፋት የለበትም ማለት ይቻላል አልኳት። ዋናው ችግር አሰራሩ ላይ ነው። ነገር ግን ሰው አድን ተብለህ በሕግና በአዋጅ ስልጣን ከተሰጠ እንዴት ነው ሰው የማድነው የሚለውን ጥያቄ በአግባቡ መመለስ ያንተ ድርሻ ነው። ሕጉና አሰራሩ ካልተመቸኝስ? ሕጉና አሰራሩ ካልተመቸህም በዚህ አይነት ሕግ፣ በዚህ አይነት አሰራር ሰው ላድን አልችልም ብለህ ለፓርላማው ማመልከት ሕጉን ቀይሩልኝ ማለት አለብህ። እስቲ ወደ አለታ ወንዶ ልመልስሽ። በዚህ አይነት መጓተት በባከነው ሦስት ሳምንት ሰዎች ሞተው ይሆን? አዎን የሦስት ሕፃናት ሕይወት ማለፉን አረጋግጫለሁ አለችኝ ፍሬ ዓለም። የዛሬውን በዚህ አበቃው። በሚቀጥለው ፕሮግራሜ ሀገሬን በሌላ ዐይን የማይበትን ሌላ የፍሬ ዓለም ሽባባውቱ ውስታ ይዤላችሁ እቀርባለሁ። እስከዚያው ሳይለየን ያቆየን። ቅዳሜዋን ያገኘችው በእንቁጣጣሽ ማለዳ አበባየሆሽ ልትል በእርሶ ቤት በር ላይ ቆማ አታሞዋን በምትደበድበው ልጅ ምክንያት ነው። ይህች ልጅ ድሮ በእንጉርጉሯ መሃል ክፈቱልኝ እንጂ አንቱ ሴት ወይዘሮ አበባዬን ይዤ ቆም ያለው ከበሮ ስለምትል የዚያች የምትደበድባት ነገር መጠሪያ ሆነች። በእንቁጣጣሽ ማለዳ ያችን ዘማሪ ልጅ ተከትላ ከበሮ ስለማትጠፋ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 ቀጣዩን ክፍል ይዘንላችሁ እንቀርባለን። ከፍሬ ዓለም ሽባባ በኋላም ታሪኮች ይቀጥላሉ። የታላቁን የሀገር ባለውለታ የልዑል ራስ መንገሻን፣ የነከበደ ሚካኤልን፣ የነጸጋዬ ገብረ መድህንን የነ ኃይሌ ገብረስላሴን ስላሴን፣ የነ ጎሳዬ ተስፋዬን፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን። የምስራች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 በተከታታይ ለኢትዮጵያ አንባቢያን የሚቀርቡ ይሆናል። በአንባቢያን ዘንድ ተወዳጅነትን ያተረፈው የታገል ሰይፉ ዝንቡላና ካሮት ረጅም ልቦለድ ሶስተኛ እትምም በጃፋር መጽሐፍት መደብር አለ። ቢችሉ ገዝተው ባይችሉ ተውሰው ያንብቡት።